ዝም ብሎ የተስተካከለ አሪፍ ላይፍ ካለው የስ አንድ ጩጭ ዝም ብለ ትበጭቀዋለ። ባናና ስታይል በኔክስት ዬ አንደር ከበር አጠፋን ብዬ ነው ጨና ምናምን ያለው ከሆነ ዝም ብለ ላይፍ አይለኛ ከሆነ አንድ ጩጭ ትበጭቀዋለ። ከዛ ውጪ ግን ዝም ብለ

ዶል ዶልዶ ነበረ በአንተ ጊዜ ችግር ነው ያመጣኝ፣ ሲሉ እናቶች ያላያል ችግር ልጆቻቸውን ሲቆጡ በአንተ ጊዜ ሀብታም ነበርኩ ልጄ፣ በዚህኛው ጊዜ ግን እንደው ምን አይነቱ እንደው ድርቅ እንደሆን በእሱ ጊዜ ነው ችግር ያየው ይላሉ። እንደዛ እያልኩ እንዳሳድገው ነው እንደ ሶስተኛው ልጅ ሶስተኛ ልጅ ንገሪኝ የምትል አናቶች ደገብ ከዛ ሴት ልጅ ጥሩ ነው፣ ወንድ ልጅ፣ ከወንድ ልጅ ደግሞ አንድ ሴት ብትኖርሽ ይሏል። ጾታ ጾታ ነው፣ እንዳስተዳደግ ነው በቃ። ወንድ ልጅም እኮ ጎበዝ ለእናቷ አለ ጀግና፣ እንጂ ጾታ እንዳውም ሴት አምጥቼ መብገን እሷን ማን ያዛት ወይ ፍሬንድ እንዲዛ የሆን ምን ያረጉብኝ ይሆን እያልኩ ስጋት ስጋት ስጋት ውስጥ ልከታይ ነው እንደ አባቴ በቃ፣ ሁለት አነጣጥሬ ያለው በቂ ነው። አነጣጥሬ ነው የተኮስኩ። አስር ታይም ወደም ፍርፍሬና ይከፈታል። እዚህ ላይ ፍርፍር ተበልቷል። ወጥር ተንቀሳቀስ ናት በጣም አስታቅሺ። አንድ ልጅም በቂ ነው፣ እግዚአብሔር ከባረከ ምንም የሌለው አለ። አቅማችን ይችላል መውለድ እንፈልጋለን ያላችሁ ደግሞ ቤታችሁን መሙላት ነው። ግን የእናንተን ስትረስ እየመጣችሁ እኛ ላይ አጻፉ ነው። የኔ መልዕክት መውለድ ከቻልሽ ቤቱን መሙላት ነው። ያኔ ናላይ ሲጦዝ ና ስድስት አይነት ማድያት ይዘሽ ሰው እያወራሽ፣ ያልሰማሽውን ወሬ ሰምቼ እንደዛ ነው ያልሽኝ። ያ ስድስት ጊዜ ስጠይቂ ይገባሻል። ዛሴት ምንም የለው ከአንድ ሁለት ይሻላል ይባላል። ልጅ አይጠገብም፣ ግን አሜሪካ ላይ ከባድ ነው። ከባድ ነው። ሶስተኛ ልጅ ከምወልድ እኔ ቆንጆ አሪፍ መኪና ገዝቼ ብነዳ ይሻለኛል። ችን ይባርክልኝ። ሰጥቶኛል፣ እነሱን በጤና ያሳድግልኝ። ከስንት አንድ ካልሆነ እኮ ዩኒቨር ሲስተር ኦር ብራዘር ስትለው ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ አይዶንት ኒድ ኢት ይላል። እንደዚህ ብሎ ገብቶታል ማለት ነው። ያ ሁለት አንድ ልጅ ካለሽ አንድ ብትደግቢ ምንም አይልም እላለሁ። ግን አንድ ካለሽ አሪፍ ኑሮ ትኖሪያለሽ። በቃ አንድ ልጅሽን ይዘሽ ግን አንድ ደግሞ ትንሽ ይከብዳል። ሁለት ሁለት ልጅ ካለ በቃ ላይፍ ሞየናት ሞየናት አትጨነቂ። ሁለት ልጅ ካለ እዚህ ኢናፍ ጋይስ አይ እኛ መውለድ እንችላለን ማሳደግም እንችላለን ካላችሁ ደግሞ ቤታችሁን መሙላት ነው ዳሴት የሚሰጠው ልጅን ፈጣሪ ነው። ምንም የለለዋል ሰው ምንም ከሌለው ደግሞ ሁለት እዚህ ናፍ ጋይስ። ስድስት ሰባት ነው ደስ የሚለኝ ካልሽ ደግሞ ቤትሽን መሙላት ነው ዳሴት ነገም እኮ ልወልድ እችላለሁ፣ ግን እኔ እንደው ጥሩ ጥሩ ነው አቅሙ አለኝ ካላልኩ በስተቀር አልወልድም። ቢካዝ ማሰብ እንችላለን። ሁለት አለሽ አክሲደንት ሊሆን አይችልም። የምንወልደው ተፈጥሮ ቢ ነው ልል አልችልም። ህፃን ልጅ አይደለሁም፣ ትልቅ ልጅ ነኝ። ምን መጠቀም እንዳለብኝ አውቃለሁ። አልጋዬ ላይ ስወጣ ማሰብ አለብሽ ደነዝ። እኔን ለማደንዘዝ ደግሞ ሶስተኛ ልጅ ትለኛለች። አክሲደንት የሚባል የለ። ጥጧን ጠባ ልጅ አይደለንም፣ እናውቃለን እያንዳንዷን እርምጃ። እንዲያው አክሲደንት ቢፈጠርብሽ ተሯሩጦ ሲቪኤስሽን እና ዋልግሪንሽን ሂደሽ የሰባ ሁለት ሰዓቷን በአምሳ ብርሽ ገዝተሽ መቃም ነው ዛሴት። ከዛ ግ ቁጭ ብለሽ ግን ወይኔ አክሲደንት ነው አክሲደንት። አክሲደንት የሚባል ነገር የለም። ላይፍን ቀለል ማረግ ትችላለሽ። አሜሪካን ሀገር ማየ ወርቅ ይዝነብባት አሜሪካን የምታማሩ ሰዎች ራሳችሁ ናችሁ። ህይወትን ሰርቫይቭ ማድረግ እንዲያቅታችሁ የምታረጓት በልጅ ቆዳ የተቀበረ የለም። የኔ እናት፣ ሁለት በቂ ነው። ደንደብ ምንድን ነው ምሰሩ? ተብሎ አሜሪካ ላይ እኮ አይጠየቅም፣ አይጠየቅም። ምንስ ብሰራ የሞተው ባልሽ ነው የሚረዳኝ በሱ። እኛ ያው ደንቆሮ ስለሆነ ነው እንጂ እኮ እዚህ ሀገር ስንት ገዛሽው፣ ምንድን ነው ምሰሪው ተብሎ። አንደኛ እዚህ ሀገር ስንመጣ የተነገረነ ክርስቶስ ስን ነው ምላቸው፣ ምንድን ነው ምሰሩት አይባልም እዚህ ሀገር። በቃ የሆነ ነገር ደግሞ አትጠይቁ። ስንት ነው የተገዛ አንዳንዱ በሰባ ፐርሰንት በፊፍቲ ፐርሰንት ሊገዛው ይችላል እቃውን ከጊዜ በኋላ ግን አንዳንዱ ይከራከርሻል። አራት መቶ ነው የገዛሁት ስድስት መቶ ብር ስትይ የሆነ ነገር ኧረ እኔ የገዛሁት ሶስት መቶ ምናምን ብር ነው ትልሻለች። በቃ አትከራከሩ፣ አትጠይቁ። የደደብ ጥያቄ አትጠይቁ። እዚህ ቤት መጣችሁ ፕሊዝ። ይወገዝ የደደብ ጥያቄ።